ዝና እንግዲህ እንደ ዛሬ በህይወቴ ከሞት አፋፍ ላይ አምልጬ አላውቅም፣ በማለት እንግዲህ መድብል ሽጉጥ ደቅኖ በዛ ድቅድቅ ጨለማ ላይ የተኮሰበት ሲለ እንደ ምንም ብሎ አምልጧል። ከመለጠን በኋላ ደግሞ ማክ ተረጋጋ፣ እያለ እንግዲህ ብዙ ነገሮችን ሲለምን፣ እዚያ ስለምን ነበር የቆየ። ግን መድብል ምን እንዲሰማው አልቻለም። ዛሬ በቃ ወስኜን፣ የመጣሁት አንተ ልገልን የመጣሁት እና ሴተትብያሁን ወንድም ይሄዳለበት ወሰደኝ ሲለው፣ ምንም መልስ አይሰጥም ነበረ። በሌላ በኩል እንግዲህ አጅሬት ማህሌት በጣም ተደስታ ነበረ። በጣም የኔ ጥቁር አዝሙድና ምናምን ብሎ እንደሚዘፍንላት መድብለ ኤፍራታ እሷ ደግሞ ለዝና በጣም እየዘፈነችለን ነበረ። ብቻ ዘፈኑ በጣም ደስ የሚል ነበር በአጭሩ ይሁን እንጂ እንግዲህ አልተሳካላት ማለት ነው። ወደፊት ስትመጣ ራሱ ደስታ በደስታ ሆና ነበር የገባችው። ኤፍራታም እንግዲህ የእሷን ዘፈን እንዲሁም ደግሞ ደስታ እየጨመር ቋንጭ ዛሬ ምን አግኝተሽ ነው እንደዚህ ዘፈን ዘፈን ያለሽ? ምንድን ነው እንደዚህ ስትዘፍኝ እኮ ብሩ፣ ዝና የፍቅር ጥያቄ አግቢኝ ምናም ብሎ የጠየቀሽ ነው የምትመስየው። ስለዚህ ምንድን ነው የተፈጠረው ነገር ስትላት በቃ አሁን ላይ ዝና በፍቅሬ በእርግጠኝነት ጠብሊ ነው፣ እኔ እኮ መሀሌት ነኝ፣ ማንም ወንዳይቶ ማለፍ አይችልም እያለች ጉራዋን ስታዘራባት፣ እኔ እንግዲህ ከሱ ልጅ ብትረቂ ነው እንጂ የሚሻልሽ እንድትቀርቢው አልፈለግም ትላት አለኝ ማለት ነው። የሆነ እንጂ እሷ ተደስታ ዘፈኗ ላይ ነበር ያለችው። በሌላ በኩል እንግዲህ ዘፍና ከጨረሰችን በኋላ እንደምንም ብላ የራሴ ይሆናል እያለች ነው እንግዲህ። አሁን በኋላ እየተማረከቤ ነው ብላ የምታስበው እንግዲህ መድብልም ካተኩስ ክፍል ብሎ ከዝና ላይ መሳሪያ ደቅኖበት በነበረበት ሰዓት ዜና እንደምንም ብሎ እንግዲህ ሩጦ ያመልጣል። ወይን እያበበ ደን መሳሪያዎች ተዋረደ ትላላችሁ በመድብል መድብልማ በቃ የድራማ ድምቀት ነው። የድራማ ድምቀት ብሩክ በመጥፋቱ በጣም ብናዝንም ግን ደግሞ መድብል ከመጣ ወዲህ በጣም ደስ የሚል ነገር ነው የሚያደርገው። አክቱ ምናምን ዋው ነው። ይሁን እንጂ ካልተኮስኩብህ ንገረኝ የት ነው ቢለው፣ ምንም የሚነገረው ነገር የለም። በቃ ዛሬ ቁርጭን የወጣሁትን እና ድቅነት ያደረግበት ዝና እንደምንም ብሎ ሸውዶት ያመልጣል። ወይኔ ሩጫ፣ ወይኔ ሩጫ ስላላችሁ አበበ ቢቂላ ራሱ እንደሱ አይሮጥም። መድብልም እንግዲህ መሳሪያውን ይዘው ሊከተለው ሞክሯል። ግን ዝና መኪና ስላለው በመኪናው ሊያመልጥ ችሏል ማለት ነው። ዝናም እንግዲህ እንደምን ብሎ ህይወቱን ሊያመልጥ ይችላል ማለት ነው። በዛ በመኪናው እንደምንም ሮጦ ከዛ በኋላ የፈለገውን ነገር አድርጓል ወዲያውንም እንግዲህ መኪና ውስጥ ከገባ በኋላ ለዛ ከሱ በላይ ላሉት እንግዲህ ትላልቅ ሰዎች በምደወል ሊገላይ ነበር እኮ በቃ ከ ከሞት ነው ያመለጥኩት ብሎ ለካሊብ ሙሴሳ ከነገረውን በኋላ ካሊብ ሙሴሳ እንግዲህ እንደዚህ አይነት ደፋርና በጣም ጀግና ጎበዝ ከሆነ ግን ይህን ሰው ማቆየት የለብንም በቃ የሆነ ነገር እናድርገው፣ ግደለው፣ በዚች በቃ እንዲኖር አንፈልግም፣ አስወግደው ይለዋል፣ ማለት ነው። እንደዛ ከሆነማ እሺ በማለት እንግዲህ ጉዳዩን ለመፈጸም ይሞክራል ማለት ነው። እውነት የሚሰው ከጠበቅኩት በላይ በጣም ጨካኝ እንዲሁም ደግሞ አረመኔ እንደሆነ ዛሬ አይቻለሁ በዓይኔ፣ በማለት እንግዲህ ዝና ያው ቆርጦ ተነስተዋል ማለት ነው። መድብልን ለማጥፋት ግን ያሰበው እንዴት ነው? በኤፍራታ በኩል እንዲሞት ነው ያደረገ ኤፍራታን እንግዲህ እናገኘ ሽሉ እና ከማሊት ጋር ሆኖ ካፌ ከሄዱ በኋላ አንዳንድ ሀሳቦችን እንዲሁም ደግሞ መርዞን ይሰጣታል። ልክ ባለፈው መድብል ዝናን መርዥልኝና ወደን ያምጪው እንዳላት ማሊትን እሱ ደግሞ ባሁኑ ኤፍራታ እንድትመርዘው ነው ያደረገ። ኤፍራታ በርግጥ በዚህ ጉዳይ አለስማማን እንዲብትልም ዝና ግን ያለዛ በቃ ቀብርሽ ላይ እንግዲህ በህይወት እንዳለች ነው እንግዲህ ጎድጓድ ቆፍሬ ጥቅስ የምለጥፍልሽ መጨረሻችን ከዚህ ላይ አብቀቷል ብዬ ይላታል እዛ የተነሳ እንግዲህ ተፈራለች ትርበተበታለች ማለት ነው እንግዲህ ከእህቷ ጋር ስለነበረች ማህሌት ምንም ነገር አትይም እንዲህ አረባክሽ አንድ ነገር ወይም እንዲ ያለች ነው እሷ ደግሞ ምንም ነገር ነገር የለም ማያገባኝ ማይመለከተኝ ብላ ትላለች ምክንያቱም በዝና ሀሳብ ትስማማለች እሱ በሚላን ነገር ትክክል ነውን የምትለው በዛ ላይ ደግሞ ከዝና በላይ ለእሷ ጀግና ሰው የለም ስለዚህ ምንም አላለቻ። ተቃውም ራሱ አላነሳችባትም። በሌላ በኩል እንግዲህ ቅድስት ብሩክ የጻፈው ደብዳቤ የነበረ ያንን ደብዳቤ አንስታ በማንበብ በጣም ስታለቅስ ነበር። በሌሊትም እንግዲህ ሞገስም እሱ መድብል መፈለግ አለብኝ ማለት ይወጣል። ሉላ እንዳትሄድ በማለት ተጨንቃ ነበር፣ ግን እንደምንም ብሎ ወጥቷል። ከዛ እንግዲህ ለቅድስት ከደወለላ በኋላ መድብል የለም ሲላት እሱ እኮ የለም እኔም ስልክ ብደውልለት እያነሳ አይደለም። ከዛ በተጨማሪ ደግሞ ብሩ ከመውጣቱ በፊት ከዚህ በፊት እንትን ብሏል የሆነ ደብዳቤ ጽፎ ስለነበረ ያንን ደብዳቤ በደንብ ማድረግ አለበት ይላታል ማለት ነው። ኤፍራታ እንግዲህ በመጨረሻ መድብልን ልትመረዘው አስባለች። መርዙንም ከተቀበለችው በኋላ ሰተት ብላ እንግዲህ መድብልን የጠራችው እንግዲህ መድብልን እፈልጋለሁ በማለት ወደ ቤት እንዲመጣ ካደረገችው በኋላ ካልጠጣ ብላ እንግዲህ ያንን መጠጥ በጣም ትጨቀጭቀዋለች። እንግዲህ መድብል ምንም አላወቀም። እዛ ምድር ውስጥ ይኖር ይሆን አላወቅም። ሲጀመር በጣም በቃ ይቀመጥ ብላት ነበረ። ፍራሹ ላይ ቁጭ ብሎ ባክሽ ተይኝ ተይኝ ሲላት እራሱ እየለመናት እንኳን ምንም የምትረዳ አልነበረችም። ይሁን እንጂ እንደምንም ብሎ ከተቀመጠ በኋላ እንግዲህ ኤፍራታ እንዲነቃባት አድርጋ ያንን ብርጭቆ ትቀዳዋለች ማለት ነው። በጣም ትቀዳለች፣ ታደርጋለች ብዙ ነገር። ከዛ በኋላ እንግዲህ የጠጣው አልጠጣውም ነገር የሚታይ ይሆናል። ብቻ ግን መድብል ከጠጣ በጣም ከባድ ነው የሚሆን። መጠጣት የለበትም። ግን የሚገርማቸው ማለት ማህሌት በቃ ደስ ብሏት ነበር፣ መርዝር የጠጣ ስለሆነ መድብል። እንግዲህ ኤፍራታ ትወደዋለች፣ ግን ኤፍራታ ከሃዲ ናት። የምትታመን ነገር የላት። አንዳንዴ ጥሩ ሰው ትሆናለች፣ አንዳንዴ ደግሞ መጥፎ ሰው ትሆናለች። ስለዚህ ከጠጣው እንግዲህ መድብል ሊጎዳው ይችላል ማለት ነው። ያንን መርዝ በሌላ በኩል እንግዲህ ብሩክ የጻፈው ደብዳቤ አለ። ያ ደብዳቤ ምንድን ነው? እኔ ለሄጃ ብዙ ነገሮችንና የተለያዩ ነገሮችን ሰርቻ አለው። ስለዚህ አንድ ነገር ከሆንግ ወይም ደግሞ እንደወጣው ከቀረው ዝና ሁሉን ነገር ያውቃል እያንዳንዱ ያውቃል በማለት ደብዳቤ ጽፎላቸዋል። እንግዲህ ቅድስት እስኪያስለቅሳት የነበረው ደብዳቤ ነው። ያንን ደብዳቤ ለሞገስ እንግዲህ ስክንሾ ታርጋ ልካለታለች። እንግዲህ ሁሉም ካነበቡት በኋላ በጣም አልቅሰው ነበር። በመጀመሪያ እንግዲህ ዳጣ ናት መተያየቸው ሉላ ደውላ እና የስኪ ባክሽ ብቻዬን እኔ ስትላት ወደ ሎላ እየሄደች እያለ በአጋጣሚ ደግሞ ቅድስት ትደውልና ድረሽልኝ በማለት እያለቀሰ ትነግራታለች። ይሁን እንጂ ዳጣ በቀር ከማንተው ከሉላ ወይስ ከቅድስት ግን ቅድስትን ነው ያመረጠችው። እሺ ቅመሙ ምንድን ነው ካልቻት በኋላ ይኸው ድብዳቤው አንብቢው ትላታለች። ካነበበችው በኋላ በጣም ነው ያስለቀስ ነበረ። እንዲሁም የሆነ ነገር አድርገው ከሆነ አለቃቸውም አለቃቸው ስትል ነው የፎከረች። እሱም እንግዲህ ችግር የለም በማለት ያው እንደምንም አድርገው የመለሰው ላታል ማለት ነው። ይሁን እንጂ እስካሁን ብሩኬት እንዳላት አልታወቀም። አጅሬ ዝናም እየፎከረ ነው። እንግዲህ መድብል ይሞታል አይሞትም? መድብል መሞት የለበትም ሲጀመር ከድራማ ራሱ መውጣት የለበትም። መውጣት የለበትም ማለት ነው። እና መድብል ደግሞ የጠረጠረው ትክክል ነው። ዝና ስለ ብሩኬ ያቃል ብዬ ነበር ከመጀመሪያውም። እና በእርግጠኝነት አሁንም ያውቃል በማለት እንግዲህ ሲፈጋገር ነበረ። ይሁን እንጂ ትክክል ነው፣ በደንብ ነው ያወቀው። ሲጀመርም በደንብ አውቀውታል ማለት ነው። እንግዲህ ቅድስት እያለቀሰች ነው። በቃ ብሩ ከየት ገባ ከየለውታ እየለች ስታለቅስ እንግዲህ ዳጣም ያለቻት ዴ ምንድን ነው ክል የምታማረችው? ቆይ እኛ ሳናቅንም በተጋብታችሁ ነበር ያለቻት። እንግዲህ ቅድስትም እንዲህ በዛት ይቀለዳል በማለት ነበር የሳቀችው። ይሁን እንጂ በቃ ምን ላድርግ ብለሽ ነው ያለቻት እና አታማርጅበት ዝም በይ በማለት እንግዲህ ዝም እንዲሉ አድርገዋታል። በሌላ በኩል እንግዲህ ልጅቷ መሳሪያ የሆነ ነገር አታውቅም። ይህን ሁሉ ጉድ አታቅም። አባቷ ወደ ታይላንድ እንደሄደ የምታውቀው እንጂ እንደታገተ የምታውቀው ነገር የለም። እና ብቻ ከባድ ነው የሚሆነው። በሌላ በኩል እንግዲህ ማሌ ተደስታ ላይ መድብል ሊሞት ስለሆነ አሁን ከዝና ጎን ስለሆነች ደስ ብሏታል። ኤፍራታ እንግዲህ የተርበተበት ለመድብል ያንን ምርስጭ የተባለውን ለመስጠት እየቀዳችው ደግሞ ማለት ነው የሚጠጣውን፣ አማረጠችው። ያሳዝናል እንግዲህ መድብል ሞቱን አላወቀ። እሺ ነው ያላት እንግዲህ። መድብል እንደዛ ከማድረጉ በፊት ሞገስን ከኔጋ ከመጣ የኔ መንገድ ሞት ነው ብሎ አስጠብቆ ነበር የነገረው። እንግዲህ ሞገስ ደግሞ በጣም ፈርቷል። አሁን እኔ መድብልን ተከተልኩ ማለት እኮ ሉላን ተውኳለሁ ማለት ነው። እንደገና ደግሞ ሉላን እንዳልተዋት ጓደኛ በማለት ያው ውሳኔዎቹን ለመምረጥ በጣም ተቸግሮ ይገኛል። አጭር የሞገስ ሁሌ ዳር ዳር እንዳለ ነው። በጣም ምናምን አይመቸውም፣ በብቻውም ቁጭ ብሎ የሚፈልገው ሚያኖር የሚፈልገው ሁሉ እንደዛ ነው። እና ተጨንቆንበት የገባው ወደ ሉላ ሲመጣ ሉላ በሰላም ነው ምንድን ነው ስትለው፣ አይ ደህና ነኝ በማለት ሽምጥጥ ያደርጋታል። ይሁን እንጂ ደህና አይደለም እኮ እሺ በቃ ካልክ በማለት እንግዲህ ዝም ትለዋለች። መጨረሻም እንግዲህ መድብል ብርጭቆን ይዞ ሊጠጣው አንድ ሁለት እያለ ነው የተቋጨው ድራሞ። እንግዲህ ዛሬ ወዳችን ይመስላል። በቀጣይ ቪዲዮ ሊሆን ይችላል። መድብል መጠጣት የለበትም።